ሰንደርላንድ ከአርሰናል፣ ግራኒት ዣካ ከነዴክላን ራይስ ዋጠጌም፣ እውነቴ ነው ከባድ ጨዋታ ነው። ከባድ ቆንጆም ጨዋታ ይሆናል ተብሎ ነው የሚጠበቀው። ሰንደርላንድ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ በጣም ካስገረሙን ክለቦች መካከል አንዱ ነው። የምንጠራጠረው አይደለም፣ ግን አርሰናል ደግሞ ሌላ ሌቭል ላይ ነው ያለው እውነቱን ለመናገር። ይህንንም እንግዲህ የዛሬው ጨዋታ ሲያበቃ ምሽት ላይ ጨዋታው እንዳለቀ እኔ ሌላ ድል ሌላ ሶስት ነጥብ ሌላ ክሊን ሺት እባልኳስ እንዳለ ስራ ኮስ ነው ትላለህ። ግን ድሉ ሰፊ ነው። ምንም አማራጭ የለኝ። በቃ እንደዛ ይሆናል። ግን እዚህ ጋ አሁን ሰንደርላንድ ከአርሰናል የሚያደርጉትን ጨዋታ ምናምን ብቻ ከምንነጋገር አንድ ጥያቄ እናነሳ። አሁን በቀደም ዕለት የአውሮፓ ቻምፒዮንስ ሊግ ማክሰኞና ረቡዕ መደረጋቸውን ተከትሎ የዘንድሮ የአውሮፓ ቻምፒዮንስ ሊግ የየክለቦቹ ወደ ራውንድ ኦፍ ሲክስቲን የመግባት በኳርተር ፋይናል የመገኘት ሰሚ ፋይናሊስት የመሆን እንደዚሁም ደግሞ ዋንጫውን ለመብላት ያላቸው እድል እየተሸነሸነ ሲቀመጥ ነበር። አርሰናል ነው አሁንም አንደኛ በቻምፒዮንስ ሊጉ። ይሄው አርሰናል በእንግሊዝ ፕሪሚየር ሊግ ማን ዋንጫውን የማንሳት ሻምፒዮን የመሆን እድል አለው ሲባል ስልሳ ስድስት ነጥብ ስምንት በመቶ ያርሰናል እነ ባርሴሎና አራት ፐርሰንት ነው፣ አርሰናል 24 ፐርሰንት ነው የተሰጠው። ኮምፒውተሩንም እያሳመነው ነው አርሰናል እና ጥንካሬው እና ውጤቱ አራት የቻምፒዮንስ ሊግ የሊግ ፌዝ ጨዋታ አርገች በአራቱ ማሸነፍ ማንም ሊያደርገው ይችላል ተደርጓልም፣ ባይር ሚኒክም አድርጎታል ምንም ሳይገባብሽ አራቱን የማሸነፍ ግን አናዘ ሌቭል አይደለም። ለባየር ሚኒክ ሁለተኛውን ዋንጫ የማንሳት ግምት የሰጡት ለሱ ነው፣ ግን ከአርሰናል ጋራ ልዩነት አለ። አሁን ይሄ በሚነሳበት ሰዓት ላይ ብዙ ጊዜ አስተያየት ሲሰጥ ምን አይነት አስተያየት ሲሰጣል? ገና ነው ገና ነው ጥር በኋላ ችን ትሏት አላችሁን? አሚልሻል አንዳንድ ኦኬ ይሄ ማለት ለእኔ የሚያሳየኝ በቀደም አየር ላይ የገባው ልጅ አለ። ከጥር በኋላ ምናምን አለና ገና ሰላሳ ሶስተኛው ሳምንት ላይ ምናምን አለና፣ ግን አይት ዘንድሮ ጠጠር ብለዋል አልኩት ቀስ ብዬ ታስታውሻለሽ። አንድ እውነትን ነው ምናምን አለ። ገብቶሻል አይደል? ግንቦት ላይ ለሚበላው ዋንጫ ህዳር ላይ እጅ ሰተሽ አይቻልም። መከራከራቸው ልክ ነው፣ ግን እኛ የዛ ክርክር አካል ስላልሆንን ሰዎች ለምን አርሰናልን ይጠራጠሩታል? አንድ ሰዎች አርሰናልን ለምን ይመኑት? ሁለቱን ጉዳይ ብናነሳ በጣም ደስ ይለኛል። እኔ አርሰናልን ለምን እንደሆነ የምንጠራጠረው የምንጠራጠረው በሁለት ምክንያት ነው፣ እኔ እስከሚገባኝ ድረስ በሁለት ምክንያት ነው። አንደኛ ራሱ አርሰናል ካሳለፈው ነገር አንጻር ነው። በተደጋጋሚ በፕሪሚየር ሊጉም ጥሩ ጅማሮ አሳይቶ ጨዋታዎችን እያሸነፈ መጥቶ እስፔሻሊ ያለፉት አመታት ላይ ሁለተኛ ሁለተኛ ሆኖ የጨረሰበት ላይ ደጋፊዎቹም ሌሎች እግር ኳስ የሚመለከቱም ሰዎች አይ ዘንድሮ አርሰናል ብለዋል። ስፔሻሊ የመጀመሪያዎቹ ጊዜያት ላይ እና ጥሩ ነበር አካሄዱ። ግን በተለያዩ ምክንያቶች የውድድር አመቱ ሲጋመስና ከዛ በኋላ የውድድር አመቱ ሊያልቅ አካባቢ በነበሩ ጨዋታዎች ላይ የሚጥላቸው ነጥቦች በጣም ዋጋ አስከፍለውት ያንን ዋንጫ ሳያነሳ ቀርቷል እና ከአርሰናል ጋር በተያዘ እነዚህን የሶስት አመታትን እንኳን ጉዳይ ብትተወው ከዛም በፊት የነበሩትን ብታይ ተስፋ የሚሰጥባቸው ብዙ አጋጣሚዎች አሉ። ግን ያንን ተስፋ ወደ እውነት የሚቀየርበት እድል ሳስቶ አይተናል። ስለዚህ ደጋፊዎቹ በዚህ ላይ ትንሽ ጥርጣሬ ቢኖራቸው ባይደግፉም ዝም ብሎ እግር ኳስ የሚከታተሉም ቢሆኑ የሌላም ክለብ ደጋፊዎች ቢሆኑ ይህንን ይላሉ። ይሄ ስለዚህ ቀድሞ የተከማቸ መረጃ ስላለ ቀድሞ የተከማቸ እውነት ስላለ ከዛ በመነሳት ዘንድሮም ይህንን ቢናገሩ ምትፈርድባቸው አይደለም አንደኛው ምክንያት ይሄው እኔ እንዲሁም አንድ በጣም ሚገርመኝ አስተያየት አንድ የአርሰናል ደጋፊ ዋንጫ ይዞ ካላየ አላምንም ብሎኛል የአርሰናል ደጋፊ በዘንድሮ የውድድር አመት ነው ይሄ ምን ያክል ተጽዕኖ እንዳሳደረ ያለፉት ተከታታይ አመታት የሚያሳይ ይመስለኛል አንደኛ ይሄ ነው ሁለተኛ ግን ገና መሆኑ ነው ይህንን ለማንም ቢሆን ገና ስለሆነ ለማንም ቢሆን ገና ገና አሁን አስራ አንደኛ ጨዋታቸውን ነው የሚያደርጉት አይደለ? ስለዚህ የውድድር አመቱ ከተጀመረ አስራ አንድ ጨዋታ ማድረግ ቀሪ ሀያ ሰባት ጨዋታዎች እንዳሉ እንረዳለን። እና እነዛ ከቁጥሮቹ መብዛትም ብቻም ሳይሆን ብዙ ነገር እግር ኳስ ላይ ሊለዋወጥ ይችላል። እነዚህ ሁለት ምክንያቶች የአርሰናል ደጋፊዎች ወይንም ደግሞ ሌላ እግር ኳስ የሚከታተሉም ሰዎች መጠራጠርን በአርሰናል ዋንጫ ማንሳት ላይ ሀሳብ ይዘው ቢናገሩ እነዚህ ሁለት ምክንያቶች በዋናነት ይጠቀሳሉ ብዬ ነው የምረዳው። አ ሁለቱንም ምክንያቶች እጋራሉ። ሙሉ በሙሉ ትክክልም ነው። የራሱ የአርሰናል ልማድ ማለት ነው በአንደኛው ያለፉት ሶስት የውድድር አመታት አርሰናል ሁለተኛ ሁለተኛ ሁለተኛ ሲወጣ ዋንጫ የሚያሸንፍ ቡድን መስሎ ታይቶ የነበረበት የውድድር አመት የሆነ የሆነ ክፍለ ጊዜ ነበረው በተለይ የካቻም ነው ውድድር እስከ ሰላሳ ስምንተኛው ሳምንት ድረስ የነበረው የማንቸስተር ሲቲን ቡድን የመቋቋም የመገዳደር እና ብልጫ የሚወስድ መስሎ መታየት፣ ግን ማንቸስተር ሲቲ የመጨረሻውን ሳቅ የሳቀበት የወሰደበት ባለድል የሆነበትን አይተናል። አርሰናል በስምንት ነጥብ ልዩነት ሚያዝያ ላይ ሲመራ አይተናል። ሚያዚያ ላይ በስምንት ነጥብ ልዩነት እየመራሽ ግንቦት ላይ የሚያልቀን ውድድር ማሸነፍ ካልቻልሽ ባትታመኝ አይገርም። እያልኩሽ ያለሁት ከሰላሳ ቀናት ወይ ከአርባ ቀናት በኋላ የውድድር አመቱ ያበቃል። በእነዚህ ረጅሞቹ ጊዜያቶች የስምንት ነጥብ ልዩነት መፍጠር የቻልሽ በቀሩ ሰላሳ ቀናት ውስጥ ያንን የስምንት ነጥብ ልዩነት ማስጠበቅና ሻምፒዮን መሆን ያቃተሽ ሆነሽ ታይተሽ በቀላሉ መታመን ሊከብድ ይችላል። እንዲህ ያለው ነገር ከሶስት ዓመት በፊት ከሁለት አመት በፊት አምናም ታይቷል። ለእኔ የአምናው አርሰናል እንደዚህ ያለ ስሜት አልፈጠረብኝም። የእኔን ስሜት ነው የምናገርሽ። ከሄነሪ ጋር በሀሳብ ሙሉ በሙሉ ስማማለሁ። አርሰናል ልቡ የነበረው በቻምፒዮንስ ሊግ የተሻለ ነገር ማድረግ ነበረ። እዚህ አቻ ይወጣዋል አልኩሽ። አስራ አራት ጨዋታ አቻ ወጣ። የተሸነፋቸው ጨዋታዎች አሉ፣ ያሸነፋቸው እንደዛ እየሆንሽ የፕሪሚየር ሊግ ሻምፒዮን ለመሆን ተስፋ ነበረው ብዬ ልናገር አልችልም። ሁለተኛ ስለወጣ ብቻ ሁለተኝነት ለሻምፒዮኑ መቅረብ ማለት አይደለም። በአንቺ አቅምና ሁለተኛ በወጣሽው እና ሻምፒዮን በሆነው ክለብ መካከል ሰፊ አቅም ልዩነት ካለው ሁለተኝነት የራሱ ዋጋ አለው። ነገር ግን ተፎካካሪ ነበረ ብሎ ለማለት በጣም ያስቸግራል። የቀደሙት ሁለት ዓመታት ላይ ግን አርሰናል እንዲህ ያለ ተስፋ ሰጥቶ እንዲህ ያለ ነገር የማድረግ አቅም ያለው መስሎ ግን ሌትሊ አሳልፎ ሰጥቷል። አሳልፎ የመስጠት ልማዱ ጥሩ ነው ሲባል ሸርተት የሚልበት የሆነ ምክንያት አለማጣቱ የዛሬውንም የውድድር አመት ፍጹም እየሆነ የመጣውን የበላይነት እና ብልጫ እንዲጠራጠሩት አድርጓቸዋል የእግር ኳስ ወዳጆችን። ልክ ነው ነው ምለው ይቀበለዋል፣ ግን እመክራለሁ የዘንድሮውን አርሰናል ለማመን ከበቂ በላይ ምክንያት አለ አላስተዋልን ካልሆነ በስተቀረ አይናችንን አልከፈትን ካልሆነ በስተቀረ የዘንድሮው አርሰናል ሊታመን ይገባዋል ብዬ ነው ምለውኔ። ካለፉት አመታት የሚለይበትንም ነገር ስላየውን ለምሳሌ ከሁለት አመት በፊት ወይም ከሶስት አመት በፊት የነበረው አርሰናል ኦፍኮርስ የደረጃ ሰንጠረዡ መሪ ሆኖ አይተነዋል። የነጥብ ልዩነቱን ፈጥሮ አውቋል። እናውቃለን። ባለፈውም ስንናገር እንደነበረው አርሰናል፣ ቶተናም፣ ሊቨርፑል፣ ቼልሲ ከመጀመሪያዎቹ አስር ጨዋታዎች ስምንቱን አሸንፈው ግን መጨረሻ ላይ ዋንጫ ካልበሉት ክለቦች መካከል ናቸው ስንል ነበር። ስለዚህ አርሰናል አድርጎት ያውቃል። ከአስር ጨዋታ ስምንት ነው ዘንድሮ የሚያሸነፈው። ከዚህ በፊትም ከአስር ጨዋታ ስምንት አሸንፏል፣ ግን ዋንጫ አልበላም። ሶ እንደዚህ አይነት ነገር ያዩ እንደዚህ አይነት ነገር የለመዱ የእግር ኳስ ወዳጆች አርሰናልን ኮስችን ቢያደርጉ ስጋት አለን ቢሉ የሚሆነ አይታወቅም ብለው ቢናገሩ ምክንያት የሚጠቅሱት ይህንን ነው። ለምንድን ነው በእንደዚህ አይነት አጀማመር አንድን የውድድር ዓመት ከጀመረ በኋላ ለምንድን ነው አርሰናል ሸርተት ሲል የቆየው? ምንድን ነበር የመንሸራተቱ ምክንያት? የሚለውን እንፈትሻ 2223 2024 2025 ናቸው አርሰናል ሁለተኛ የወጣባቸው የውድድር ዓመቶች 2425 እንትሆ 2023 አርሰናል ለምን እያቃተው መጣ ሲባል ኢንጁሪ እነማን ተጎዱ አምናም ብት ሰርጀሪ በሰርጀሪ ሆኖ ያንን ቢሆን የአንድ ሰው መጎዳት የሚታይ ክፍተት አርሰናል ቤት ይፈጥራል። 2023ም ላይ ዘሴም ወስሩ የሆነ ተጫዋች በተለይ ፒላር ናቸው የምንላቸው የቡድኑ ምሰሶ ናቸው የምንላቸው ተጫዋቾች የሆነ ነገር ከሆኑ አርሰናል ፐርፎርማንሱም ውጤቱም ይበላሻል። በግልጽ እንደሚታየውና እንዳየ ነው ዘንድሮስ ሆኗል እኮ መጎዳት የምትዩው ነገር እኮ ሆኗል። ኦልሞስት በእያንዳንዱ ጌም እኮ የአርሰናል ተጫዋቾች እኮ ተጎድተዋል። ኒውካስል ጨዋታ ላይ ብቻ ነው ምንም ያልተጎዱት። ዋና ዋናዎች እኮ ናቸው የተጎዱት። ማን ማን ተጎዱ? ቡካዮ ሳካ ተጎዳ። ማማ ተጎዳ። ኦዲጋርድ ተጎዳ ማማ ተጎዳ፣ ካሃቨርት ተጎዳ፣ ማድዌኬ ተጎዳ፣ ሳሊባ ተጎዳ። እንደ ኔሚት በቃ እኮ በጣም ብዙ ተጫዋቾች ናቸው የተጎዱት፣ ሁሉም ደግሞ አርሰናል ወሳኝ ናቸው። የከረመውን የጋብርኤል የሱሱን ጉዳት ትተሹ ማለት ነው። ቤን ዋይት ምለሽ ልታነሽ ትቻለች። ተጎድተዋል፣ ግን ምንም አይነት ክፍተት ምንም አይነት ጉድለት አላመጣም። ኦኬ። ስለዚህ ምን ማለት ነው? ይሄ ማለትማ ባለፈው ጊዜ የአርሰናልን መንሸራተት የሚያመጣው ጉዳት ዘንድሮ አርሰናልን ለማዳከም አቅም የለውም። ለምን ስኳዱ ሰፍቷል፣ ለምን ስኳዱ ጠንክሯል፣ ለምን ክረምት ላይ አርሰናል እንዲህ ያለው ነገር ያስከፈለውን ዋጋ ከግምት ውስጥ አስገብቶ ስራ ሰርቷል። የሰራው ስራ ቅምም ሳይለው ጉዞውን ዝም ብሎ እንዲቀጥል አድርጎት ትምህርቱን ተምሯል፣ በደንብ ነው የተማረው። ይሄ አንደኛው ፖይንት ነው። ሁለተኛ ፖይንት አንድ እስኪ ሸነፍ ነው እንላለን አርሰናልን በተመለከተ ወይም የእግር ኳስ ወዳጆች ይላሉ ተሸነፈ እኮ አርሰናል በማ ተሸነፈ በሊቨርፑል ከዛ በኋላ ከዛ በኋላ ዝም ብሎ አሸነፈ በእግር ኳስ ጨዋታ ሄደሽ ሄደሽ ሰሙዌር ልትሸነፊ ትችላለሽ አንድ ሽንፈት ያፈርስሻል ወይ ነው አንድ ሽንፈት ደካማ ነገሮችሽ ግልብጥ ብለው እንዲወጡ ያደርጋሉ ወይ ነው አርሰናል እንደዚህ አይነት ችግር ነበረበት ለሽንፈት ሪያክት ሲያደርግ በአንዴ ቶሎ ፍራስትሬት የሚያደርግ በአንዴ ስጋት ውስጥ የሚገባ በአንዴ ወደ መቸገር የሚመጣ ነው። ዘንድሮ በሊቨርፑል በሶቦስ ላይ ጎል አንድ ለዜሮ ከተሸነፈ በኋላ አርሰናል ምን ሆነ ስትኝ ዝም ብሎ አሸነፈ ብቻ ሳይሆን ጎል ሳይገባበት የቀሩትን ጨዋታዎች በሙሉ አሸነፈ። ከሲቲ ጋር ሲጫወት ብቻ ጎል ገባበት፣ ከዛ በኋላ ጎል አልገባበትም። በበዙት ጨዋታዎች ደግሞ ሙከራም አልተደረገበትም። በበዙት ጨዋታዎች ደግሞ ኢላማውን የጠበቀም ኢላማውን ያልጠበቀም ምናምንም ሙከራ ሬር ነው። ስለዚህ አንዱ የሚያሰጋው ጉዳት ነበረ። ጉዳት አስተናግዶ አርሰናል አልቀዘቀዘ። ሌላው የሚያሰጋው ነገር አንድ ጨዋታ መሸነፍ ነበረ። አንድ ጨዋታን ከተሸነፈ በኋላ አርሰናል እያሸነፈ ነው። ታዲያ ለምን ልመነው አርሰናልን ስትይ፣ ሶስተኛ ምክንያት የምሰጥሽ የአርሰናል ዋነኛ ተፎካካሪ ይሆናሉ ብለን በውድድር አመቱ የገመት ናቸው። ምናልባትም ከአርሰናል በላይ ያደረግናቸው ናቸው ክለቦች እነ ሊቨርፑል ኖርማል ስታተስ ላይ ነው ያሉት። ይሄ ኤክሴፕሽናል የምትው ኳሊቲ ላይ አልመጡ። ኖርማል ነው ይሸንፋሉ፣ በመደዳ ያሸንፋሉ፣ በተከታታይ ግን ደግሞ መልሰው አቻ ይወጣሉ፣ መልሰው ይሸነፋሉ። ይሄ ኖርማል ጉብዝና ነው። ሲቲም ኖርማል ጉብዝና ላይ ነው ያለው። ኦፍኮርስ ሁለተኛ የሆነው ከሌሎቹ አስራ ሰባት ክለቦች ይልቅ ስለሚሻል ግን ላይ ካለው ጋር ግን በጣም ይለያያል። ይሄ ነው አንዱ ልብ ልብ የሚሰጥ ሽቁ በፊት ችግር ይፈጥሩ የነበሩት ምክንያቶች ችግር እየፈጠሩበት አደለም። በፊት አርሰናልን ሲያሳድዱ የሚያስደነግጥ ብቃት ላይ ሆነው ያሳድዱት የነበሩት ሲቲ እና ሊቨርፑል የሚያስደነግጥ ብቃት ላይ አይደሉም ያሉት። እንደ ነገርኩሽ እኮ ነው። የሆነ ወቅት ላይ ማንቸስተር ሲቲ አስራ አራት ጨዋታ በመደዳው አሸንፈ ሁሉንም እኮ ነው ያሸንፈ። እንደዛ አይነት ሲቲ አለ፣ እንደ አሁን የለም እኮ። ስለዚህ ለምድር ነው ነው ሊታመን የሚገባው አይነት ጉብዝና ላይ ነው ያለው አሁን አንዳንድ የሚነሱ ነገሮች አሉ። ለምሳሌ አርሰናል አንድ ለዜሮ ወይ ሁለት ለዜሮ እንደዚህ ጨዋታዎችን ያሸንፋል እና በጣም በቂ አይደለም ብለው አስተያየት የሚሰጡ ሰዎች አሉ። ይሄ አንድ የሚነሳ ነገር ነው። ግን አርሰናል በዚህ ሁኔታ ውስጥም ቢሆን እያሸነፈ ጥንካሬውን ግን ጎልቶ ያሳየበት የውድድር አመት ጅማሮ ነው ብዬ ነው እኔም የማስበው። ስለዚህ አርሰናል ሊታመን ይገባል። አንድም ራሱ በጣም ተጠናክሯል፣ ሁለትም ደግሞ ከባድ የሚባል ወይም ነጥብ የማይጠል ተፎካካሪ የለውም በሊጉ ላይ የሚለው መታየት አለበት። ግን ሌላ አንድ እኔ በጣም መሰረታዊ ነገር የሚመስለኝ አሁን የሚሰለፉት ተጫዋቾች በሙሉ፣ አርሰናል ቤት ያሉት ተጫዋቾች በሙሉ ያሉበት ወቅታዊ ብቃት ግን በጣም ያስደነግጥም። ይሄ ብዙ ጊዜ ተሟልቶ አይመጣም አደለ። ባለፈው የውድድር ዓመትን የማስታውሰው ለሊቨርፑል ከምንሰጣቸው አስተያየቶች መካከል አንደኛው ብዙዎቹ የሊቨርፑል ተጫዋቾች ጥሩ በሚባል ብቃት ላይ ነው የነበሩት፣ ዋንጫ ባነሱበት ጊዜ ማለት ነው። እና አርሰናልም ቤት ዘንድሮ ስትመለከት ማነው ጥሩ ብቃት ላይ ያልሆነ ብለ ብጠይቅ የምታገኘው የለም። እኔ ዮኮሬሽ በቃ እሺ፣ አዎ፣ ልክ ነው። ሌሎቹን ተጫዋቾች ግን አዎ፣ ልክ ነው፣ አዎ፣ እውነቴን ነው። እና ይሄ የሁሉም ጥሩ ብቃት ላይ መገኘት በጣም በጣም ይጠቅመዋል ብዬ ነው የምገምተው እንደገና ደግሞ እነዚህ ተጫዋቾች ጥሩ ብቃት ላይ መገኘታቸው እንዳለ ሆኖ ቨርሳታይል የሚባለውን አይነት አገልግሎት ነው ደግሞ የሚሰጡት ለምሳሌ አሁን ተከላካዮቹ ላይ ያለው ነገር እኮ ብዙ የሚያስብል ብዙ የሚያነጋግር ነው አይደለ ገብርኤል ጎል ያስቆጥራል ቲምበር እና እንደዚሁም ደግሞ ካላፊዮሪ የሚያደርጉት ነገር በጣም የሚገርም ነው ለምሳሌ ካላፊዮሪና ማጋሀሌሽ ሶስት የጎል ኢንቮልቭመንት አላቸው ቲምበር ደግሞ አራት አሉ በዛ ላይ ደግሞ በጣም አሪፍ የሚባሉ ሙከራዎችን አምስት ጊዜ አድርጓል። እና የቲምበር የካላፊዮሪ የገብርኤል ማገሃሌሽ እነሱ ስራቸው ከኋላ መስመር ላይ ያለውን ነገር የበለጠ መስራትና ማጠናከር ሆኖ እያለ ከዛም በላይ ግን አገልግሎት የሚሰጡ ናቸው። እና አብዛኞቹ የአርሰናል ተጫዋቾች ጥሩ ብቃት ላይ መገኘታቸው ይህንን አስጠብቀው የሚቀጥሉ ከሆነ ለውጤታማነት በጣም አሪፍ ነዋል። ትልቁ ነገር በዘንድሮ የውድድር ዓመት ዋንጫ ማሸነፍ አለባችሁ ብሎ ያምያም የሰጣቸውን ግዴታ በደንብ ነው የተቀበሉት። እነሱ ያንን አውቀውታል። ይሄ የውድድር ዓመት አርሰናል የሚያባክነው የውድድር ዓመት እንዳይሆን ለማድረግ ከፍተኛ ጥረት ያደረጉ ከዛ አንጻር በጣም ዝግጁ ሆነው የታዩ ይመስለኛል ለማለት ነው እና አርሰናልን ለማመን በጣም በቂ ምክንያት አለ። አንዳንድ ክለቦች አሉ በነገራችን ላይ የውድድር ዓመቱ እንደተጀመረ መሪ ሆነው በዛው ማንም መሪነታቸውን ሳይቀበላቸው ዋንጫ በልተው የሚያውቁ የፕሪሜር ሊጉ ክለቦች አሉ። ለአርሰናል ይሄ የውድድር ዓመት እንደዛ የመሆን እድሉ ሰፊ ነው ብዬ ነው ማምነው። እኔ የማምነው ያርሰናልን ጥንካሬ ነው የማምነው፣ የሌሎቹ የማሳደድ አቅምም እንደ በፊቱ አለመሆኑን ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት የአማረ ዕለተ ቅዳሜ እንዲሆንላችሁም ተመኝተናል። ቅዳሜያችሁ አምሮ ይቀጥል። ኢትዮጵያ ለዘለዓለም ትኖር። 2010